ሄደን መናገር ነው የምፈለገው። እሺ አቡዬ እሺ እሺ ትምህርት ይሆናል ብዬ ልክ የዛሬ አምስት አመት ማለት ነው ኪድኒ ፌል እንዳደረገ ሲነገረው ለእኔ ያልነገረኝም። እሺ አቡዬ በጣም ሰፕራይዝ የሆንኩበት እኔ እና እናቱ ከሶስት ቀን በፊት ስንሄድ ማለት ነው ኢንሹራንስ፣ ላይፍ ኢንሹራንስ የሚባል ነገር አለ። ምን ያህል ደግ ሴት እንደሆንኩ ስለሚያውቅ ማለት ነው ምን እንዳላቸው ልንገርሽ። ደብዳቤ ጽፎ የዛሬ አምስት አመት እሱ ኪድኒ ፌል ሲያደርግ፣ አስር ዓመት መኖር ትችላለህን የተባለው አላህ አልፈቀደለትም። አስር ዓመት አልኖረም። ከዛሬ አስር አመት በኋላ ሚስቴ ትመጣለች አለ። ይሄን ብር በአንዴ እንዳሰጧት፣ ይሄን ደብዳቤ ስጡልኝ ለሷ ብለው አስራ አምስት አመት እሺ በየወሩ ልክ እንደ ደሞዝ እንዲከፈለኝ አውዬ ዩሲ አባት ለልጁ እናት ለልጇ ነው እንደዛ የምታደርገው አይደል እኔ ባሌ ማለት ነው ምን ያህል ጥሩ ሰው እንደ ሞቶ እንኳን እሺ ህይወቴን እንዴት ጋይድ እንደሚያደርገው አውዬ እንዳልቸገር ልክ ስንሄድ ኢንሹራንስ ነው። በአንድ ነው የሚከፈልሽ፣ የላይፍ ኢንሹራንስ ታቅልሻል። ሰውየው ነኝ ብሎ ቁጭ አርጎ ይሄ ባልሽ የተውልሽ ደብዳቤ ነው አለኝ። ይህን ደብዳቤ የዛሬ አስር አመት ነበር ለአንቺ መስጠት ያለብኝ ግን በአማርኛ ነው የምነግራችሁ። እሺ እሱ የነገረኝን ማለት ነው ባለቤትሽ ሚስቴ ትመጣለች እኔ ሐኪሞች የሰጡኝ አስር አመት ነው ሁለት ሺህ ሀያ ላይ ማለት ነው። የዛሬ አምስት ዓመት ሻያ ውዬ እና ሚስቴ የምኖረውን እስከ ህይወት ፍጻሜ ጡረታ እስኪደርስ እኔ አርባ ስምንት ዓመቴ ነው። አስራ አምስት ዓመት ሲጨመርበት ምንም ችግር እንዳይኖረብኝ ግን እንስጥሽ፣ ካስቸገርሽኝ ደግሞ አሉኝ። አይ መብታለሽ፣ እንውሰድ ካልሽ ግን ሀያ አምስት ሺህ ዶላር እንቀንሰዋለን አሉኝ። እኔ አኖ ይሄ የባልሽ ፕላን ነው የዛሬ አምስት ዓመት አሉኝ። ሁለት ሺህ ሀያ ላይ ዶክተሮች ከአስር ዓመት በኋላ ትሞታለ ብለውኛል። ሚስቴ እንዳትቸገር፣ አንዴ ብሩ እንዳትሰጠት፣ በየወሩ እንደ ደሞዝሽ አብዬ እንዲሰጠኝ መኖሪያዬ እንድኖርበት ማለት ነው አንዴ ከሰጣችሁ አታጠፋላችሁ። ይህንን ሳነግርሽ ማለፍ ስላልፈለግኩ ነው። ብዙ ብዙ ወንድሞች ብዙ እህቶች ይማሩበታል ብዬ ነው። ወላሂ የእኔን ሕይወት ታሪክ ታቁታላችሁ። አውሬሺ አውይ፣ የተሰማሽ በጣም ማለት እዚህ ቤት ደግሞ ገብተሽ በሕይወት እያለ ቅርብ ጊዜ ታሪክሽን ተናግረች ስለነበር ልክ እንደማውቀው ሰው ነው የተሰማኝ። ገባሽ በዛ ላይ ደግሞ ገና ሀዘንሽ ትኩስ ነው፣ ቅርብ ጊዜ ነው። በጣም ያሳዝናል። ዚስማክ እንደዚህ ይህና የሚወድ ሰው ደግሞ ስታጭ ደግሞ በጣም ያማል። ይህና ልክ እንደ ልጅ የሚያስብልሽ ባሉ ስታጭ ነው። በተለይ ከሞተ በኋላ ደግሞ ይህን ስትሰሚ ላይክ በህይወት እያለ ምን ያህል ያስብልሽ እንደነበረ ማሳያ ነው። ብዙ ብዙ ነገር ማሀብዬ፣ እኔ ቋሚ ስራ የለኝም። ነግር ይሻላል ዩኒቨርሲቲ ምናምን ነው እኔ ያልኩት ጠበቃይ እንዲያለኝ እኔ በህይወት የሙሉ አለኝ ብዙ ሰው ሪፕሬዘንት አድርጊ ፔንሽን ይከፍልልኝ ነበር ሳልሰራ ከስልሳ ዓመት በኋላ ሲሆነኝ የሚከፈለኝን እና ምን እንዳለኝ ታውቂያለሽ። አሁን እሱ ሞቷል። ይህን አንቺ ከፈይውን ያለኝ ሀያ ሶስት ዓመት ሙሉ ከፍሎልሻል። ባልሻለኝ ቀጥይበት ሳረጅ የምትጦርበትን ሁሉ ይሄን ከዚህ ውጪ ማለት ነው። ይሄ ኢንሹራንስ ነው። የእሱን ፔንሽን ደግሞ እሱ ስልሳ አመት ሲሞላው ይከፈለኛል እስከ ህይወቴ መጨረሻ ማለት ነው። ከሁለት ዓመት በኋላ የኔን ደግሞ ከአስራ አርባ ስምንት ከስልሳ አመት በኋላ ይከፈለኛል። አይገርምም? ህይወቴን ህይወትሽን የሚያስተካክልልሽ ሰው ታውቂያለሽ። እግዚአብሔር እንደዛ አይነት ባል ይስታችሁ። ሀቡዬ መጥቼ ነግሬሻለሁ፣ እንዴት አይነት ሁኔታ ላይ ሆኜ እንዳገባኝ ታውቂያለሽ። ያ ሁሉ አልፎ ሰው ጥሩ ነሽ ይለኛል። እሱ ከኔ በላይ ጥሩ ነው። ሞቶ ባሌ ሞቶ ይበልጥሻል። እኔ ሞቼ ይበልጥሻለሁ ሰው ሲለኝ ተረት ተረት ነበር ይመስለኝ። የእኔ ባል ግን ህይወቱን ኢብን ሞቶ ሁሉ የኔን ህይወት ጋይድ ያደርገዋል። አቡዬ ሁሉ ነገር እኔ አላቅም፣ ሳይነግረኝ ሁሉ ነገር ኦን ፖይንት እና ደስ የሚለው ነገር አቡዬ፣ እኔ ምንም ችግር አይደርስብኝም እስከ ህይወቴ ፍጻሜ። እንዲያውቁ የሚያውቁኝ ሰዎች ማለት ነው፣ ምን ያህል ባሌን እንደመወደው እንደማከብረው፣ እንዴት አይነት ሁኔታ ወኜ እንዳገባኝ እዚህ አንቺ ቤት ልጆች እንዲያውቁት ነው እሺ ማማዬ ቴንኪው ደግሞ ሚራዬ የማያውቁ ሰዎች ደግሞ ኮመንት ላይ ታሪኳ ምንድን ነው እያሉ ነው በአጭሩ ነገሪያቸው ትችያለሽ ለአዲሶቹ እኛ የምናውቀሽ ታሪክ ሽንስ ቤት የሰማን ሰዎች እናውቃለን አይራዝምባቸው ሰአት አለሽ አብዬ አዋለ ችግር የለም ኦኬ ታሪኬ እኔ በአስራ አምስት አመቴ የተደፈርኩ ልወልድ ስል ማለት ነው ከልጄ የወለድኩትኝ ወልጄው ልጄን በወለድኩት በሶስት ወር ነው አስራ ስድስት አመት የሞላኝ። ልጄን ስወልደው ቤት ውስጥ ፍንፍንፍንፍን አርገውኝ በተደረሳብኝ ችግር ሁኔታ እኔና ልጄ መጨረሻ ላይ ነው ሆስፒታል የደረስ ነው። ልጄም በህይወት አለ፣ እኔም በህይወት አለው። በዛ በደረሰብኝ ችግር መልሼ መወለድ አልችልም ነበር። ያው በደረሰ በጣም ተሰቃይቼ የነበረ እርጉዝ ሆኜ ቤተክርስቲያን በር ላይ ተቀምጬ፣ ጥሩ አባት አለኝ። ወደ ቤት ተመለስኩኝ። ልጅህ እንደዚህ ሜዳ ላይ ነው ተብሎ ተጠርቶ መጥቶ፣ አባቴ አውራ ጎዳና ሰራተኛ ነው። የአባቴ ጓደኛ ነው። ከመንገድ ላይ አንስቶኝ የሚስቱ አማቾች ቤት ያስቀመጠኝ። እናቴ ልክ ማርገዜን ስታውቅ አባራረችኝ። ሂጂ አስረገዘሽ ጋ ሂጂ ብላኝ ማለት ነው። አስራ አምስት አመቴ ነው። ከዛ ጋሽ ዳኝ ይባላል አይደነ እንዴት ያን ሰውዬ እንዴት እንደማገኙ በህይወት የለም ግን ለልጆቹን አገኛቸዋለሁ። ከዛ በኋላ አጠራ ጠራ አድርጌ ልንገራቸዋል አውዬ ከዛ በኋላ ማነጋገርሽ በጣም በጥሩ ሁኔታ ነው እየነገር ከዛ በኋላ፣ በጣም ስቃይ ነበረብኝ ቤት ውስጥ ሙል ኢቨን ልጄ ነው ልጄ። በጣም ችግር ሲደርስብኝ እናቴ በአጋጣሚ ወንድሟ ሞቶ ለቅሶ ስትሄድ በጣም ሰላም ኖሬ ማለት ነው። ልትመለስ ነው ሲሉኝ፣ የሆኑ ጎርቤት ነበሩን፣ እንዮ ይባላሉ ባለቤት የማግኝቷቸዋል በመቶ ሰባት ዓመታቸው አይቷቸው፣ በመቶ ዘጠኝ ዓመት የሞቱ ሰፈራችን ውስጥ ደሃ ሰው የሚረዳቸው አለላ ሳር እየነከሩ የሚሸጡ ምናምን ማለት ነው። ሰፈራችን ስላችሁ በድሮ ጊዜ ኢትዮጵያ ውስጥ በአምስት መቶ ብር ነው መሬት አምስት መቶ ካሬ ሜትር የምትመሩት፣ እንደዛ ተመርተው ማለት ነው። እና ይው ድቅድቅ ያለ የሳር ቤት ውስጥ ነው የሚኖሩት። እኛ ቤት አለን እንየው አልኳት፣ ሄድኩና እኔ ይህንን ልጅ ገድዬ ራሴን አንቀለው ስለ ዚ ቢላ የምንሸጠ ረጅም ጤዩና ጥፊ ካላሳደጉት እኔ ወስጄ እየለመንኩ አሳድገዋለሁ አሉ። አሳደጉት ልጄን። እኔ ወጣሁኝ ከቤት ጠፋው። የአስር ወር ልጅ ጥዬ እናቴ ከመምጣቷ በፊት ቦርደር ላይ አዲስ አበባን ሳላይ ነው ኬንያ የገባሁት። ባይዘው የደሎ መና የሚባል ሀገር የሰው ቤት ተቀጥሬ በሰላሳ ብር የሰው ልጅ ማሳደግ ጀመርኩ። ሶስት ወር እንደቆየው ቦርደር ታውን ነው፣ እና ከአዲስ አበባ የሚመጡ ልጆች ኬንያ ኬንያ ወደ አሜሪካ እንሄዳለን ሲሉ እኔ እውነት በአንዴ አሜሪካ የሚገባን ይመሰለኝ። ደሞዝ ስጪኝ ስላት የሶስት ወር ዘጠና ብር ጨምራ መቶ ብር ሰጠችኝ። በዛ መሄድ አልቻልኩም። ሞያሌ ላይ ስደርስ አይሆንም ከፍየል ጋር ረዳቱን ለምኘው እንጨት ተደርድሮ ነው ፍየሎች የሚጫኑት። ፍየሎች ውስጥ ገብቼ ነው ኬንያ የገባሁት። እንደ እንስሳ ተጭኜ ማለት ነው። አሁን ባለፈው ስነግርሽ ሀቡዬ የዛሬ 30 ዓመት ነው ያልኩሽ። አሁን 31 ዓመት ሆኖ ማለት ነው። የ17 ዓመት ልጅ ነው ኬንያ የገባሁት። ኤኒዌይ ስኖር ወዲያ ሲያደረጉኝ የሰው ቤት ስትቀጠር ምን ስል ባለቤቴን ከሱ በፊት ሰው አገኘው። ስዊዛዊ ነው ዩናይት ኔሽን ውስጥ የሚሰራ በ19 ዓመቴ ማለት ነው በገባው በሁለት ዓመቴ ቀለበት አደረገልኝ አገር ወስዶ መለሰኝ ቤተሰቦቹን አስተዋውቆኝ ልክ ለምንድነው ማትወልደዋለኝ አስመረመረኝ ምናምን መርገዝ አልቻልኩም ማህፀኔ ተቆርጦ ወጥቷል ደፓርት ኦፍ ልጅ ሚይዘው ማለት ነው ስትል አምሲን ፒሪድ ግራ እንዳያጋባችሁ ሁለት አይነት አለሽ ማነው ማህፀንሽን ቆርጦ ያወጣው ለምን ስለተበሳ በዛን ሰዓት መቁረጥ ነበረባት። የቤተሰብ ውስጥ ቤት ውስጥ ሆና የምታዋልደው ሴትዮ በስታኛለች በምላጭ በምናም ስላደረገችኝ እነሱ ህይወቴን ሴቭ ለማድረግ ቆርጣ ወጥተውታል። ፔሬድ አያለው ግን አላረግዝም። ተናግራለች። ኪባይት ነበረች በዛን ሰዓት በእርዳታ የሚመጡ ዶክተሮች ነበሩ። ጎባ ጎባ ሆስፒታል ይባላል፣ ባሌ ውስጥ ብዙ ሰዎች ያውቁታል። ኪባዎች ምናምን አሉ፣ በእርዳታ የሚመጡ ዶክተሮች። እኔ እኔ አልገባኝም በኋላ ነው የሚነግሩኝ። ብል ተናግራ ነበር ሴትዮዋ። ከዚህ በኋላ ልጅ መውለድ አትችልም ብላለች። እና ሲያስመረምረኝ ህንዳዊ ነች። ኬንያ ውስጥ በጣም የታወቀ ሆስፒታል ነው። አጋካን ሆስፒታል ይባላል። አትወልድም ልጅ አለችው። አም ሶሪ ወድሻለሁ፣ ግን እኔ ልጅ መውለድ ፈልጋለሁ ብሎኝ፣ ቀለበቱን ሁሉ ነገር አስተምሮኛል። ምን ብሎኛል? ተወኝ በ21 ዓመቴ፣ አፍተር ማይ ትዌንቲ ፈርስት በርዝዴ ማለት ነው። ተወኝ በ19 ዓመት፣ ሁለት ዓመት አብረን ነበር። አንድ ዓመት ብቻዬን ሆንኩ። አቡዬ ነገርሻለው ብዙ ሰው ሲጠይቀኝ በግልጽ ነገሮች ማለት ነው። ይቅርታ ይቅርታ፣ ወድሻለው ግን አንቺ መውለድ ስለማች ኔ ደግሞ መውለድ ስለ አላገባሽም፣ ግን እረዳሻለሁ አለኛ እረዳሻለሁ። ሁሉ ነገር አለኝ። የመጨረሻ የሱን ቀለበት ነው ሸጬ የኖርኩት። ግን በጣም ዲፕሬሽን ውስጥ ገባሁ። በቃ ለህይወቴ የጻፍኩትኝ ሚስቱ ሞታበት ልጅ ያለ ወንድ ትልልቅ ሰውነ አገባ ብዬ ነው በራሴ ማለት ነው። ለማንም አልናገርም። ያንን ይዤ ወደ ዋና ከተማ መጣሁ። ሞምባሳ ነበርኩ ናይሮቢ መጣሁ። በጣም ብዙ አበሾች ምንም ቆንጆ ነኝ ለአግባሽ ሲሉኝ እንደማይሆን አውቃለሁ። ለሶማሌዎች እኔ ዘመድ የለኝ ስ ፕሮሰስ ሰጡኝ። እሱን እየጠበቅኩ እያለሁ ነው ባለቤቴን ያገኘሁት። የዛሬ 25 ዓመት ማለት ነው። የ23 ዓመት ልጅ መውለድ ባለመቻልሽ ምክንያት የመጀመሪያ ፍቅረኛሽ፣ ይቅርታ መውለድ ስለማች ወድሻለው፣ ግን በሩቅ እረዳሻለሁ፣ አብሬሽ ልቀጥል፣ ግን አልችልም ብሎሽ በመሄዱ ምን ወሰንሽ አንቺ? ከዚህ በኋላ ወይ አግብቶ የፈታ ልጅ ያለው፣ ወይ ሚስቴ የሞተችበት ሚስቴ ልጅ ያለው፣ ግን ልጅ ግዴታ ያለው ወይ ሚስቱ የሞተችበት ወይ እየተፋታ እድሜው ትንሽ ከፍ ያለ ልጆች ያሉት ሰው ነው። በቃ ከዚህ በኋላ ነው በቃ ከአሁን በኋላ ማገባ ብዬ ዲሳይድ አረግ ተነግር ያለ እኮ አንቺ ቤት ብየት ትዝ ይልሻል። ላልሰሙት ነው እ እና እንደዛ እያልኩ እያለው በጣም በሚገርም ቀን አሁንም ጓደኛ ያለች ሙና ቃል መስጠት ትችላለች። ሚኒሶታ ነው ምትኖረው ዛሬ ጠዋት ሁሉ አናገር ያታለው። አንድ ቀን ሳተርዴ ሞርኒንግ ላይ ነው፣ አዎስ ትዌንቲ ቱ፣ እኔና ባለቤት አብረን ስንሆን ነው ትዌንቲ ስሪ ሰሙዬ። እስኪ እኔ ቶልቻ ቤት ሄደን እንጀራ እንብላ ብላኝ፣ ነጠላ ጫማ አርግ ያለው፣ ቱታ ለብሻ ያለው፣ ሻሻ ስሬ ያለው ሄደን ስንሄድ፣ ባለቤቱ በጣም ቢዚ ነው፣ መኖሪያ ቤት ውስጥ ነው የሚሰራው። እና እስኪ አንዳችሁ ቡና አፍሉ አለ። በጣም ቢዚ የሆኑ ገባሽ። ብዙ ሰራተኛ ስለ ሚ ፔሚ ቀልቃላ ነኝ ስል የኔ ባለቤት አውል ፔ ያለ እነሱ ደግሞ ግሩፕ ፎቶውን ሉ ለቅቅ ያለ ግሩፕ ናቸው። ሶስት ሴቶች ድራይቨራቸው ኬንያዊ እሱ ናቸው። አውል ፔ ያለ ካሜራ ይዟል። ከዛ ቁጭ ብዬ ቡና ማፍላት ጀመርኩ። እኔ መቶ ዶላር መቶ ዶላር ቤት ኪራይን ይከፍልልኝ። አልገባሽ በአፍ የተናገርኩት ነገር ነው ማለት ነው። በዛን ሰዓት ከኤርትራይኖች ጋር ነው ሼር አድርጌ የምኖረው አንድ ክፍል አከራይተው ሙሉ ቤት ተከራይተው አንድ መኝታ ቤት አከራይተው ማለት ነው። ስቲል ኢቭን አሜሪካ እጃ አግኝቻቸዋለሁ። በጣም ጥሩ ሰዎች። ከሌለኝም ችግር የለብኝም፣ አያስከፍሉኝም። ልጆቻቸው ይልካሉ። ከዛ ሳሙዬ ይሄ ሰው እየወዶሻል አለችኝ። እንዴ ስላት አይን አይንሽን እያየነ ፎቶ ያነሳሽ አለችኝ። አረ ተይኝ፣ እኔ ትንንሽ አይኖች አይወዱኝም አልኳት። ሲያዩኝ ዩ ቬሪ ቢዩቲፉል ቬሪ ቶል ነው የሚሉኝ። እሺ እንዲሁም ሲያዩኝ በፊት ማለት ነው። እና ኧረ ስለው አንቺ ካይኑ ምናለሽ ብላት የእኔንም የእሷንም ስልክ ሰጠችው። ው ስለው ስ ሚስተር ካዙ ጃፓኒዝ ጋር ይለኛል። ዋት እያልኩ ከዛ አንድ ቀን ቁጭ ብዬ ከሶማሌዎች ጓዴ ቁጭ ብለን ጫት እንቅማለን። ሀቅ ስለምናገር ማለት ነው። ደወለ ማለት ነው ላይ በሳምንቱ። ከዛ እኔ ፒተር የሚባል ልጅ ነው ኢትዮጵያዊ እነሱ ሄዶ ነው እሺ። እዛ ሰፈር ያለ እንደዚህ አይነት ኢትዮጵያዊ ልጅ ወድጄ ምናምን ረ ሳሙዬ ሲያሳዝን ቀኑን ሙሉ እዚህ ነው የዋለው ነው ያለኝ። እሺ ብለን ተያይዘን ሄድን። ራት ጋበዘን ምናምን ትሸኘን። ከዛ ሲሸኘኝ ትሞሮ ኦንሊ ዩ አምጓነ ቴክ ቱ ሲኒማ አለኝ። ሄድኩ ማለት ነው። ከዛ እኔ በጣም ኦፕን ማይንድ ነኝ ሄድን ከዛ፣ በሶስተኛ ቀን ከግሩፕ ጋር ሲጋብዘኝ አይ ሆነ ሜሪ ዮ ሲለኝ ዮዋን ጎነ ሜሪ የሚያልኩት እንዲ መውለድ አልችልም፣ እንደዚህ ልጅ አለኝ ምናም ስለው አለቀሰ። ተለያየን። ከዛ በሶስተኛው ቀን ደወለልኝና ና አምጎንቹ ሜሪ ዮ አለኝ። አንቺን ነው ማግባት ያለብኝ፣ አንቺን ካላገባው ምኑን ረዳሁ አለኝ። እንደዚህ ስቃ ያለባት ሴት፣ አላመንኩትም። መንኮትምሽ አቡዬ እሱም በግሩፕ ነው የሚኖሩት። እኔም ከሰዎቹ ጋር ነው የምኖረው። ቤት አፓርትመንት ተከራየ። ሮዛ ትባላለች አሁን ካናዳ ያለች ጓደኛዬ፣ እሷን ጠይቆ ምንድነው የምትወደው ከለር ምናምን ብለው ፈርንሽ ዳርገው ሰፕራይዝ አደረጉኝ። ቀለበት አረገልኝ። እዛው የተዋወቅንበት ምግብ ቤት ነው። እሺ ቀለበት ያደረገልኝ ተጋባን፣ መጣን። ይሄው ስንኖር ስንኖር ብዙ ብዙ ነገር አለ በቃ ይሄው እንደዛ ነው ያወቅኩት። አውዬ ቦታችን አልያዝ እና እንደዛ አይነት ባል ያለኝ ታመሜ ያስታመመኝ። የዛሬ አስራ ስምንት አመት ደግሞ ሚሌኒየም በኢትዮጵያ በጣም ታመሜ ነበር አስታሞኝ። በዛን ሰዓት ነበር እንደውም ይተወኛል ያልኩት፣ አልተወኝም። እሱ ደግሞ የዛሬ አምስት አመት ታመመብኝ ኪድኒ ፌል አረጋሉኝ። መስጠት አልችልም መስጠት አልቻልኩም። ሞከርኩ አስታመምኩት። ኢቨን ሀብዬ ታውቂያለሽ፣ አንድ አመት ከአምስት ወር ቤቴን ትቼ ሆስፒታሉ ጎን ፍራሽ አንጥፌ ነበር ምተኛው። ትንሽ አፓርትመንት ተከራይቼ አሁን ወደ ቤቴ ተመልሼ ያለው አረፈብኝ። ይሄ ነው ታሪኩ። አንድ ወር ከሁለት ቀን ሴፕቴምበር ኢሌቨን በኢትዮጵያ አዲስ አመት መስከረም አንድ ሰዎች ማለት ነው። ብዙ ቤትም ተናግሬው አለ ቁም ነገረኛ መሆንሽን ቮይስ መሴጅ ተውሽልኝ ሰምተሽ ዩ ሲ ዩ ኬር እና በህይወቴ ሙሉ ደግሞ ማልጠብቃ ሴት ጽፋልኝ ማለት ነው። ገብቼ የነገርኳት ኦማይ ጋድ ሙልጭ አርጋ የሰደበች። ይህ ልጅ ሃው ካይንድ ሺዝ። ብዙ ሰዎች አሉ፣ ይቆጣሉ፣ ይናገራሉ። እንደኔ ጋሊባር ነኝ እናገራለሁ። እሺ፣ አውዬ ትዕግስት የለኝም። ምንድንች፣ ግን የእሷ ማለት አንጀቴን በላኝ። እሺ፣ ከጠበቅኳቸው ሰዎች ሳይሆን ከእሷ ነው ያገኘሁት። እሺ፣ ሰሚራዬ አይዞሽ ምናምን እንደዚህ አይነት ሰው በቃ፣ እሷ ማለት እኔ ነች። ንጹህ ልብ ያለው ሰው ታውቂያለሽ፣ አቡዬ። አንቺ መማር ግን አሁን ሀዘኑን ብቻሽን ነው የምታሳልፊ፣ ወይ ሰዎች አሉ አብረውሽ? ማን አለኝ ልጄ፣ ነበር አንድ ሳምንት ታውቂያለሽ፣ የዚህ ሀገር ወደ ስራ መመለስ። አሁን ብቻዬን ነው ያለው ታቡዬ። ኮኮ ያለች እዚያው ጃፓን ነው እንደ የሚኖረው እንዴ አቡዬ ነግሬሽ የለ እንዴ ባሌ ሲታርጎሽ ምናምን ሄድ ነበር የሚመስለኝ እንጂ ጊዜ አስቀረውት ስራ ጀምሯል አለ ትዳር መሰረት ትዳር፣ አይ ስራ፣ ስራ ትምህርት እና ስራ ብዬሻለሁ። ትዳር ገና ነው። እንሻላ ገል ፍሬንዱ በጣም የሚወድ ሰላሳ ሁለት አመቱ ከሁለት ወር በኋላ ሰላሳ ሶስት ዓመት ይሆናል አቡዬ ሪዋ ታዲያ ሰላሳ ሶስት ከሆነው ያግባ ትመጣለች ገልፍሬንዱ የልጅነት ገልፍሬንዱ ፍሬንዱ ሆስተስ ናት ኢትዮጵያን ኤርላይንስ አሁን ጃንዋሪ ላይ ግን እመጣለሁ አለች ማሪያ ትባላለች እመጣለሁ በቃ አለች እሷን ካልሆነ አላገባም ብሎ እኮ ነው ትመጣለች እሱን ልጅ ታክለለሽ እንሻላ አሁን ግን ኮኮዬ አለች። ታውቂያለሽ? ኮኮዬ አዎ። ስለ ውሻዬ ንገሪያቸው፣ ብዙ ሰው አያምንም። እሺ፣ እርዳታ እንደምትሰጥ ንገሪልኝ። አዎ፣ ኮኮ የምትባል በጣም የምታምር ውሻ አለቻት።